ግርም የሚለኝ ማፍቀር ይቀሉ ፍቅሬን መግለጽ እንዴት እንደከበደኝ። ደግሞ እያት እንዴት እንደምታምር። እኔ የሚገርመኝ ደግሞ እች ዱባይ የመሰለች ልጅ ማፍቀር ነው። እስኪ ዝም በል እያት፣ እስኪ እንዴት እንደምታምር። ባቅች ምን አመምር። ማንተ ዝም በል በእናትህ። ምታይ ከሆነ አርፈኝ፣ ማታይ ከሆነ ሂድ። አደውክኝ ሲያስጠላ በእናተ። ያው እንደ ማቀፈልኝ ይሄ ውሻ የሆነ ልጅ በቃ አልተውም አለኝ። አረ ይኸው መታላለች። ያለ አማራጭ ፍቅሬን መግለጽ ብቻ ነው። አዎ ልክ ነህ። ዛሬ እነግራታለሁ። ሰላም፣ ባጋጣሚ በምን ታመንግላ ፍርቱን ደሞ አብረን ብንቆይ። ሚኪያስ ከቅድም ጀምሮ የተከታተልኩኝ ነው። ምን ፈልጋ ነው? እንትን ማትስ የቤት ስራ ስላልጻፍኩኝ ደብተርሽን ሰጥተሽ መጻፍ ፈልጌ ነው። ማክስ የቤት ስራ እንኳን እንትን እኮ ነው ለአነብ እንትን ላነብ ያልገባኝ ቦታ አለ። ሚኪያስ ጃፈሩን በጥንቃቄ ያዘው። ወደ እኔ ነው መቼ የምመጣው? አንተ ምን ብለህ ነው ደብተሪ ላይ ጻፍክብኝ? ምን ብዬ ጽፌ ነው የጻፍከውን ማ ታውቃለህ? ምን ብለህ ነው የጻፍከው? የጻፍኩት አፈቅርሻለሁ ብዬ ነው። ታፈቅረኛለህ? በጣም ቢወጣልኝ ምን አለ ስም አንተ ብለህ ብለህ አሳይመንት ላይ አፉ የሚብለ መጻፍ ጀመር አልኩ እንዴ ኧረ አይደለም እኔ ነኝ የጻፍኩት።

ምን አይነት ፍቅር ነው? እንግሊዝ ደብተር ላይ ማትስ የሚያጽፍ ተረጋጋ። ሶስት ሚሽኖችን እሰጥሃለሁ። አንተ ደግሞ የምን ሚሽን ነው? በእናትህ፣ እኔ ለራሴ ፍቅሯ አይሎብኝ ይሄው ተጨንቅ ያለው። እሷን የራስን ማድረግ አትፈልግ? እንዴት አልፈልግም። እሷን የራስን ማድረግ ምፈልግ ከሆነ እኔ ምን እንስማኝ? እናቴ ትሞት ያልከኝ እናደርጋለን። ሚሽን አንድ፣ ስልኳን ትቀበላለን። የኔ አላማ ሌላ ነው ሐሳቤም ከተማ ነው መንጫፍ አቦሽ በቃ ትጨጋጀጊያ ሰራ ሰራ አደርግልኝ መጣልሽ። ሚኪያስ ምን ትጣየቅ ነው? አንተ ጀዝባ ምን ፈለግ ተባልካ ስልክ እንድታስደው ምን ፈልገህ ነው? ስልክ ሳንቲሜትር ነው። እሺ፣ ደሞ ባይኔ መጣች። ስልኳን ሳትቀበል በፍጹም እንዳትመለስ። ምን ሆኖ ነው ደሞ ይቆመው? እንትን እናቴን እኮ አሟት መድኃኒት የምትውጥበትን ሰዓት ልነግራት ነበር። ሚቻ ስልኪ ሳንት ሚለው ማልኩ እኮ እናቴ፣ ኮልሚ ባክ ተመልሳለች። ኮልሚ ባክ አስልኪ ደሞ ባይኔ ላይ ደሞ ብለሽ ብለሽ ደሞ ብለሽ ባይኔ መጣሽ። ሆይ እንዴ፣ ናት እኮ አልደወለችም። እንትን እረስቼው እኮ ነው፣ እናቴ አይደለችም ለካ፣ የታመመችው አያቴ ነች። እና እሷ ደግሞ ኮልሚ በቃ አትመለስም። ለዛ ነው ቻው።

ብታይ ቦርሷን እንዴት እንደሰረኳት። ጀግና ሆኒ ሚኪያስ። ድሮም ሴቶች ሲባሉ ሲፈቀሩ እንዲህ ያረጋቸዋል። እኔ ኮ ስላፈቅርኳት ነው የሰረኳት። እንዴ ምን አስቤ የሰረኳት? ስማንተ የደፍተር ሌባ፣ ጭራሽ ይህም ሌባ ላይ ሚኪያስ ምንድን ነው አሁን? ደግሞ ምን ልታስብኝ ነው? እጃ ተናገሪ። እንዴ ቦርሳዬን ለምንድን ነው የሰረከኝ? ሚሽን ሶስት ነው እንዴ? እኔ እኮ ልሰርክሽ አልነበረም ሚሽን ሶስት አለኝ። ሰረኩሽ ምን ላርግ ነኝ? ደግሞ እንኳን ሰረኩሽ ንገረኝ። ቦርሳዬን ለምንድን ነው የሰረከ? ስለሚያፈቅድ ደመናው ሲለብስ

ከልቤ ነው ማፈቅርሽ። አንቺ ግን አይኔን አይተሽ እንኳን መረዳት አልቻልሽ። እኔም ሀገር አለ ለምን እንዳፈቀርኩሽ አላቅም፣ በቃ ግን አፍቅሬሻለሁ በቃ እንዴት እንዳፈቀርኩሽ ደግሞ ደሞ ሌባኛ አይደለም። ደፍተሪሽን ቦርሳሽ ምናምን አምሪ በቃ አንቺ ማገኝ መሰለኝ የሰረኩሽ። ምን ላርግ? ስለማፈቅሪሽ ነው። ረቃ ሰደ ከዋክብት ሲወጡ ደምሳሽ ነፍሳ ከዛፍ ካቆ ሚኪ ደሞ አንተ ነህ ሚሽን አንድ ሚሽን ሁለት እያልክ እዚህ ሁሉ ነገር ውስጥ የከተትክኝ አጠገቤ እንዳደርስ እኔ እኮ ማን ያምነኛል በዚህ ጊዜ አፈርኩብን ፍቅሬን መንገር ማን ያምነኛል? ፈራው ብዬ ብነጋገር ከድፍ ምን አድርግ ነው ምቲ እኔም እኔም እኮ እኔም እኮ ምን አፈቅራለሁ አፈቅራለሁ እውነትሽ ነው።